አስር ብርም ትሁን። እኔ ብዛቱን መጠኑን አደለም እያልኩ ያለሁት ከባድ ነው፣ ገንዘብ ከሌለ። እኔ 2014 የገጠመኝን ልንገራችሁ። 2014 ከጥቅምት ወር ጀምሮ እስከ ነሐሴ መጨረሻው ያለውን እነግራችኋለሁ ማለት ነው። ያው በዛ ሰዓት ወቅታዊ ጉዳይ ጦርነት ምናምን ነበር እና ከዛ ለሁለት ወር ይዘጋ ተብሎ ዩኒቨርሲቲው በሴኔት ጸደቀ ማለት ነው ከዛ ከጸደቀ በኋላ ወደ የቤታችሁ ዱ ሲባል ያኔ የተማሪ ህብረት ነበሩ። ከኛ ጥበበጊሆን እንኳን ማለት ነው ወደ 14 እንደርሳለን፣ የተማሪ ህብረቶች እና ቢቢሌን። ቆይ ቢባል አይቻልም ተባለ። ኢንተርንሺፕ ብቻ ሜዲሲኖች ነው የሚቀሩ ተባለ። ወጣን። ውጡ ሲባል እኔ የምሄድበት ገንዘብ አልነበረኝም። የትራንስፖርት የምሪ ነው የምነግራችሁ ማለት። በዛ ሰዓት እናቴ ማጨናነቅ አልፈለኩም፣ አይኖ እዛ ያለውን ነገር ማለት ነው። ስለዚህ በቃ የሆነ አማራጭ ፈለግኩ። ተማሪዎችን ብነግራቸው ገንዘብ እንደሌለኝ በቃ እንደተቸገርኩ ናም ብነግራቸው ሙሉ ነው የሚይዝብ በዛ ላይ ዲፕሬሽን ውስጥ እንድትገባ ነው በሳይኮ የሚጫወትብ ና እሱን ብዬ ስላሰብኩ በዛ ሰዓት ማለት ነው። ከዛ ያለኝ አማራጭ ከውጭ ሄዱ መጠየቅ አላቆም ሰው ከዛ ጥበበየሆን ፊት ለፊት ያሉ ፋርማሲ ቤቶች አሉ። እዛ ፋርማሲ ቤቶች ሄድኩኝ። ከዛ እንደኛዋን ጠየኳት። ሰላም ነሽ? እንዴት ነሽ? እህቴ እኔ እንደዚህ እንደዚህ ነው የትራንስፖርት የሚሄድበታለች መቶ ሰባ ብር ነው ትራንስፖርት። እኔ ሰባ ብር ነው ያለኝ። ቀልቡን ከቻልሽ ብት መወድ ምናም ስላት የለኝ የሚሄድ ቀጥል፣ ከፊት ያለች ከዛ ከጎን ባለው ፋርማሲ ይህም በተመሳሳይ መንገድ ስጠይቃት ችግር የለውም ምናምን አለችና፣ እግዚአብሔር ይስጣትና አምሳ ብር ነው ያለኝ ብላ አምሳ ብር ሰጠች። ከዛ አሁንም ሌላ እንግዲህ አምሳ ብር ስለሚጎለኝ ወደ ሌላ ልሄድ ስል እዛ ያባረረችኝ ልጅ በቀጥታ እንደገና ና ብላለች። አንተ ጫት ልትቀምበት ነው አይደል? ሲጋራ ልታጨስበት ነው አይደል? አንተ ወራዳ ምናምን አለች። ከዛ ያለውን ነገር አስረዷት፣ የምረት እንደ እንደዛ አይደለም ያን ነው በቃ። እንዴት በቃ ገንዘቡን እንዳጥቶት። በዛ ሰዓት የነበረብኝ ጭንቀት አለ፣ ማውራት አልፈልገውም። የመጣብኝ ተፈጥሮ የሆኑ ነገሮች ነበሩ፣ ችግሮች ምናምን ማለት ነው እና ከዛ እኔ እኮ ጫት የምትቀምበት መስሎ ሲጋራ የምታጨስበት መስሎ ነው እንጂ እኔ ችግር የለውም፣ ከበር ላድርግላለች እግዚአብሔር ስጣትና ሙሉን ከበር አደረግላለሁ አለች። ከዛ እኔም አይ እኔም በቃ ሙሉ ትራንስፖርት አሁን አምሳ ብር ስላገኘኝ ሰባ ብር ስላለኝ አምሳ ብር ብቻ የሚያስፈልግ ችግር የለውም እሱ ከሞላችል ብዬ ሰጠች። እግዚአብሔር ስጣትና እኔ እውነት እነዚህ ሁለቱ ፋርማሲ ቤቶች በጣም ነው የማደንቃቸው ሚሊ ለእነሱ እንዲደርሳቸው የምልባካችሁ ሼር ላይክ አድርጉልኝ። የምሬ ነው ምነግራችሁ። እግዚአብሔር እንደዚ አይነት ሰው ቢሰጣችሁና እግዚአብሔር ስቀ እንደዛ ሰጡኝ። እኔም ሄድኩኝ። ለሁለት ወር ነው የተዘጋ ከቤት ሳልወጣ። እውነቴ ነው ምነግራችሁ ከቤት ሳልወጣ ከቤት ሳልወጣ ከዛ ምናልባት ልወጣ የሚችለው ዋይፋይ ሊጠቀሙ ደብረ ማርቆስ ዙሪያ ማረሚያ ቤት አካባቢ የወርቅ ዋይተን ዋይፋይ አለ እና በጣም ይሰራል። ታብሌት ምናምን ነበረኝ፣ የግቢ የተሰጠ ነው። በሱ ሰርች አረጋለው የሆነ ነገር ያለው ወይም ስለ ማኔጅመንት ስለሆነ ስለ ስኬት ምናምን፣ በቃ እንደዛ ነገር ያለኝ ኦፕሽን እሱ። ከቤት ምናምን ምግብ ምናምን ምግብ ፍላጎት የራሱ በዘግቶ ነበር። ታውቃላችሁ፣ ገንዘብ ስታጣ እንደዛ ትንሽ ምግብ ፍላጎት እንትን ይላል። በቀን አንዴ ምናምን ብቻ በላለው ምናምን፣ ያን ያክል እንትን ምለው ነገር የለም። በተሻለ መጠን እንደዛ እያረኩ ምናምን እንዳታምኑ ትችላላችሁ፣ የምሬ ነው ነግራችሁ። ከዛ 15 ቀን ሲቀረው ተማሪ ህብረቶች ንግባን ንግባ ብለን በቃ እንዲገቡ ስለተወሰነ ጥበብ፣ ፔዳ ፔዳ ግቢ ማለት ነው። ስንሄድ እኛ ጥበበ ግዮን ነው መሆን የፈለግን ጤናዎቹ። ከዛ ፔዳ ላይ ደግሞ ምግብ አለ፣ ግን ዶርሙ ብዙም እኛ ማለት የተመደብንበት ዶርም ስላልተመቸን ከጥበበ ግዮን ሆን በቃ ጥበብ ቢሆንም ደግሞ ምግብ የለም። ማለት ለኢንተርኖች ብቻ የሚዘጋጅ ያለ ክፍል ነው፣ 15 ብር ምግብ ከዛ ሻይ 3 ብር አራት ብር ነው። ያ ብር በዛ ሰዓት አይገኝም። ነው ለእኔ ነው፣ እንግዲህ ለኔ ያገኝ ሰው ያገኛል። ከዛ የሆነ ኦፕሽን ፈለኩ፣ ግብታችሁ ኦፕሽኑ ምንድነው መሰላችሁ?